ም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የማዕዶት ጉራጌዋ የዩቱብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ደህና ነኝ፣ የእግዚአብሔር ይመስገን። ሌላ ምን ይባላልና? ዋናው እግዚአብሔር ይመስገን ብሎ እግዚአብሔርን ማመስገን በህይወት መኖር ራሱ ትልቅ ነገር ነውና እውነት ለመናገር በጣም ያለሁበት ነገር በጣም የሚያስጠላና ከባድ የሆነ ስሜት ውስጥ ነው ያለሁትና ማለት አንዱን አለፍኩ ስል አንዱ አንዱን አለፍኩ ስል አንዱ ይመጣል እና ትላንት እንዳያችሁት እንግዲህ ንብረቴን ወስዳለው፣ ልብሴን ምናምን ብሎ መጥቶ ነበረ ወደ ቤት፣ እና እኔ በሌለሁበት ገብቶ ሲወስድ ነበር የደረስኩት። አንዳንዴ ሴት መሆን በጣም በጣም በጣም የሚጎዳችሁ ፓርት አለ። እግዚአብሔር ይመስገን ሴት አድርጎ ስለፈጠረኝ እያማረርኩኝ አይደለም። እና ጉልበቱን ተጠቅሞ እንግዲህ ላፕቶፕም የተለያዩ ነገሮች ይዞ ነው የሄደው ቦርሳ ውስጥ ማለት ነውና እንዲ ነው እንዲ ነው ማለትም አልችላቸው ነገሮች ይዞ ነው የሄደው። ለናንተ ከላይ ጂንሶች ምናምን አሳያችሁ እንጂ ከስር ብዙ ነገር ነው የወሰደው ማለት ነውና፣ ይሄን አክል በኔ ላይ መጨከን፣ ይሄን አክል ርቀት መጓዝ፣ እኔ ለመጉዳት በዚህ ልክ መራመዱ ለምን እንዳስፈለገው አላቅ። ማለት ብዙ ነገር አደረገ። አልወድ ቃልኩት የሆነ ተስፋ አልቆርጣልኩት መሰለኝና፣ በጣም ነው ያዘንኩት። ከዛም አልፎ ተርፎ ዛሬ እንግዲህ ላፕቶቡ ላይ ብዙ ነገር አለ። ለዛ ነው እኔ ላፕቶቡ ላይ ትኩረት አድርጌ ላፕቶፕ አልሰጥህም ስለው የነበረው። እኔ እንዳለ ፋይሌ ላፕቶፕ ላይ ነው፣ ዩቲዩቦቼ እንዳለ ላፕቶፕ ላይ ናቸው። ሁሉም ነገር እዛ ላይ ነውና አሁን ራሱ ዩቲዩብ አደጋ ላይ ነው። የእውነት ነው ምላችሁና ማታ በጣም እንትን እየላከልኝ ነበረ። እየቀያየረው ነው መሰለኝ። ቬሪፊኬሽን ኮድ ነው ምንድነው? ይቅርታ እንግዲህ ለእንግሊዘኛ እንትን ነኝና እሱን ኮድ ምናምን ብሎ እየመጣ ቼንጅ ፓስፖርት ምናምን እያለ እየመጣ ነው። እና አሁንም ቢሆን የዩቱብ ቻናል አደጋ ላይ ነው ማለት ነው። አንዱ ዩቱብ ቻናል ኦረዲ እሱ ጋር ነው ያለው፣ ወስዶታል። ትንሹ ማለት ነውና ይሄኛው ግን እኔ የምሰራበት ታውቃላችሁ፣ ስንት አመት ዋጋ የከፈልኩበት። እንዳውም እኮ እንደኔ ዩቱብ አከፋፈል አከፋፈት እንደኔ ዩቱብ ላይ ማሪምን አይደለም ሀምሳ ሺህ መቶ ሺህ ይገባኝ ነበረ። ብዙዎቻችሁ ማበረታታት የምትወዱት ሌሎቹ ሌሎቹን ነው እኛን እኛን ማበረታታት አትወዱም። ግን እስካሁን እያበረታታችሁኝ አብሯችሁ ያላችሁ ወደ ሰላሳ ሰባት ሺህ ነው ምናምን ገብተዋል መሰለኝ። አሁን ላይ እናንተ ሁላችሁን ከልብ አመሰግናለሁ። እና ቪዲዮ እያያችሁ ደግሞ የምታልፉ አላችሁ። በዚህ አጋጣሚ እንግዲህ ብቻ ካልቀየረው ማለት ነው ካልወሰደው እሱ። በነገራችን ላይ ስለዩቱብ በጣም ስለሚያውቅ እንደፈለገ መቀያየር ይችላል እና እኔ ብዙ ቦታ ሄጄ የነበረ ዛሬ እስካሁን አለ። ግን ቼንጅ ፓስፖርት እያለ ይመጣልና፣ ምንም ላስተካክለው አልቻልኩኝም። እውነት በጣም በቃ በዚህ በደንብ አድርጎ ይጎዳኛል። በቃ አሁን በዚህ ነው የሚጎዳኝ እንጂ በሌላ ነገር ብሎ ብሎ ብሎ አቅቶታል ገብቷቸዋል። ስለዚህ ቻናሌ ከተወሰደብኝ ማለት እኔ ስንት አመት አምስት አመት ምናምን አይሆንም። ምን ዩቱብ ቻናል ከከፈትኩኝ አረብ ሀገር ሆኜ እንደዛ ዋጋ የከፈልኩበት ቀን ከሌሊት ብዬ እንቅልፌ ሳልተኛ ላይቭ ስገባ ቪዲዮ ስለቅ ምንስል ብዙዎቻችሁ ታውቃላችሁ ብዬ ተስፋ አድርጋለሁ። ማርያምን በጣም ነው ዋጋ የከፈልኩበት በጣም በጣም በቃ ያለኝ ትርፍ ጊዜ ሁሉ መዳም ቤት ሆኜ እሱ ላይ ነበረ ላይ ገባ ነበር፣ ቪዲዮ ለቅ ነበር። በቀን ሁለት ሶስቴም እገባ ነበርና እናንተም ደግሞ ከጎኔ ነበራችሁ ስታበረታቱ ነበርና እንደዚህ ዋጋ የተከፈለበት እኔ የእውነት ነው ምላችሁ። ከአረብ ሀገር ያመጣኋቸው እቃዎች አረብ ሀገር ሆኜ ዋጋ የከፈልኩባቸው ነገሮች ሲነኩብኝም፣ ሲወሰድብኝም፣ ሲሰበሩብኝም፣ ሲጠፉብኝም፣ ልብስ ራሱ ሲቀደድብኝ በጣም ነው ማዝነው። ምክንያቱም ደም ተፍቼ የልጅነቴን እንትና የሰዋሁበት ስለሆነ እጅግ በጣም ነው የሚያሳዝነኝ። በጣም ከምነግራችሁ በላይ ማርያምን በጣም ነው ማዝነውና ይሄንን ዩቲዩብ ቻናል ደሞ እውነት ከወሰደብኝ እኔ እንጃ እኔ አላቅም። እውነት ምን ነው ነፍስሽ ወሰደው እንዴ ልትሉት ትችላላችሁ በሉት ምክንያቱም እኔ አሁን ላይ እንደምታውቁት ቤት ውስጥ ነው ያለሁት በዚህ የሚመጣው ገንዘብ ነው እየተጠቀምኩኝ ያለሁት እንጂ ሌላ ነገር ትርፍ ነገር ኖሮኝ ወይም ሌላ የገቢ ምንጭ ኖሮኝ ምናምን አይደለም ማርያምን ምንም አልሰራም በቃ ምክንያቱም ምንም መስራት አልቻልኩኝም በባዬ እስከሚንቀሳቀስ እስከሚራመድልኝ ድረስ ራሱን እስከሚችል ድረስ ምንም መስራት አልችልም ቡና ምናምን ራሱ ለመጀመር ሞክሬ ነበረ። ግን ከልጅ ጋር አይሆንም አይሆንም፣ በጣም ከባር ነው የሚሆነውና ስለዚህ እውነት ስለይቶ በመታቁ ሰዎች ካላችሁ ቻናሌን ደስ ይለኛል እኔ ከፍዬም ቢሆን ማለት ነውና እሱን ማስወጣበት መንገድ ማለት ሪሙቭ አረጋውለው ተመልሶ ይገባል። እሱ እኔን ግን ሪሙቭ፣ እንደገና ገባለው ቼንጅ ፓስፖርት እያለ እንትን ይላልና ብዙ ነገር እንትን እያለብኝ ነው ማለት ነውና ይህንን ይመስላል። ወዶች እውነት በጣም ነው የከፋኝ፣ በጣም ነው ያዘንኩት፣ በጣም በጣም ማለት ነው። በጣም በቃ እኔ በዚህ ልክ ምን እንዳደረኩ ራሱ ሊገባኝ አልቻለም። በቃ አዎ፣ ይቅርታ ጠይቀክ ነበር፣ ይቅርታን አልቀበልም ብያለው። ምክንያቱም ይቅርታን ማልቀበልባቸው ብዙ ሺህ ብዙ ሺህ የሆኑ ምክንያቶች አሉኝ፣ ብዙ ብዙ። እናንተ የምታቁት ሚዲያ ላይ የወጣው ነገር ብቻ ነው የምታቁት እንጂ ሌላ ውስጥ ላይ የሚደረጉ ነገሮች ምንም ምንም፣ ማለት አንዳንዴ ለሚዲያ የማይሆኑ ነገሮች አሉ አይደል? ለሚዲያ ማተና የሚናገሩት ነገር ለሚዲያ እንትን ማትሉት ነገር አለና እንደዛ ሸፈንፈን አድርጋችሁ የምትይዙት በውስጣችሁ ምትይዙት ነገር አለና ለዛም ነው በቃ እኔ ባደረጋቸው ሲጀመር ሚዲያ ላይ የወጡት ነገሮች ራሱ በቂ ናቸው እኮ እሱ የእሱን ይቅርታ ያለመቀበል ያደረጋቸው ነገሮች በጣም በቂ ከበቂ በላይ ነው እና እንድ ወንድ ልጅ ባለትዳር ሆኖ ሌላ ሴት አምጥቶ ሲማግጥ መያዝ ማለት ምን የሚባል ነገር ነው? እና ፈጣሪ ይቅር ይላል ፈጣሪ ምናምን ፈጣሪ ይቅር ይላል ግን ዘሙት አይልም። በሚስትህ ላይ ሌላ ሚስት ደርበ እንትን በላ አይልም። ስለዚህ ቅርታ አድርጊለት፣ ቅርታ አድርጊላት፣ ቅርታ አንቺ ምንድነው የቅርታ ልብ። በጣም እኔ እንዳውም ጥፋት ሳላ ጠፋ ይቅርታ የምጠይቅ ሰው ነኝ ሳላ ጠፋ አይደለም ሌላ ነገር ማለት ነውና አጥፍ ሳላ ጠፋ ራሱ ጥፋተኛ ነሽ ከተባልኩኝ እሺ፣ ይቅርታ ብዬ የምጠይቅ ሰው ነኝ ማለት ነው። ስለዚህ እሱ ግን የሰራው ስራ ይቅርታ የሚባል ስራ አይደለም የሰራው ማለት እኔ ዛሬ ላይ ቅርታ ብዬ ወደ ቤት ቢመጣ ልቤ ከልቤ ቅርታ ካላረኩለት እኮ ምንም ዋጋ የለውም። ልቤ ሰብሮታል። አንድ የተሰበረ ብርጭቆ መገጣጠም ትችላላችሁ? አይቻልማ። በቃ ትጥሉታላችሁ። ስለዚህ የኔ ልብ በጣም ታግሶ ታግሶ በጣም ለምኝው ለምኝው እንደዛም ሆኖ እንደዛም አድርጎኝ በጣም እድል ስሰጠው ነበረ። ለማን ብዬ? ለኔ ብቻ ብዬ አይደለም እኔ እሱ መጣ ቀረ፣ ምንም ሚቀርብኝ ነገር የለም። እዚህ ጋር ግን ልጅ አለ በመካከላችን። ስለዚህ ልጁ ደግሞ የአባቱን ፍቅር ማግኘት ስላለበት ለልጄ ስል ሁሉም ነገር ችያለው። ለልጄ ስል ብዙ ነገር ዝም ብያ አሳልፍ ያለው። ለባባዬ ስል ለኢዩኤል ስል ይሄ ሁሉ ያደረኩት እውነት ለመናገር ዝም ያልኩት እስከ ህግ ጂ ምናምን ስትሉኝ ጸጥ ያልኩበት ምክንያት እኔ አሳስሬው ነገ ልጄ ቢጠይቀኝ ምን ልለው ነው? ምን አይነት ምላሽ ልሰጠው ነው? በተለይ ባባ ለአባቱ ያለው ፍቅር በጣም ይለያል። በጣም ማለት ነው በ በጣም ነው የሚወደው። በጣም በቃ እውነት ከእንቅልፉ ተነስቶ ራሱ በዚህ እድሜው ይፈልገዋል። ስለዚህ ይህንን ልጅ እንዴት አባት አሳጠዋለሁ በሚል ነበረ ማለት ነው። ግን አሁን ላይ ወሰንኩ፣ በቃ ወጣልኝ፣ ቆረጠልኝ የሆነ ነገር ከውስጤ እንዲውልቅ ብሎ ሲወጣ ታወቀኝ። እሺ ምን ላድርግ እንዴ እኔ አላቅም። ብቻ እውነት ምን እንደምላችሁ አላቅም። ስለዚህ እባክህን የፈለከው ነገር አድርግ፣ የፈለከው እንደፈለክሁን ግን ይህንን ዩቲዩብ ቻናል አትውሰድብኝ። ምክንያቱም እኔ ብቻ አይደለሁም እየተጠቀምኩበት ያለው ልጅህም ጭምር ነው። ልጅህ ማሳድገው በሱ ነው ልጅ ዳይፐር፣ የሚበላው የሚጠጣው፣ ብዙ ነገር ማደርግለት በዚህ ቻናል የመጣ ገንዘብ ነው እንጂ እውነት አንተ ሰርተ ሰተኝ አይደለም። ይሄንን ደግሞ ልቦና ያቀዋል አደለ፣ በደንብ ታውቃለህ። ስለዚህ ይህንን ነገር ለምንድን ነው እኔ ለማሳጣት የምትሞክረው? ልጅ አያሳዝንም? ልጅ ሲራብ ሲጠማ ምንም መስሎ አይታይህም? እኔ እኮ ሙሉ እንትን ከቻልከኝ ችግር የለውም እኮ። የልጅ ወጪ ቀጥ ለጥ ብለ ከቻልክ እኮ ምንም ችግር የለውም። ግን የፈለገው ብትችል ደግሞ ይሄ ቻናል እንደ ልጄ የምወደው ቻናል ስለሆነ እንድታሳጣኝ አልፈልግም፣ እንድትወስድብኝ አልፈልግም። በቃ እንዴ! ጉዴ ፈላ እንዴ! እኔ ምን ባረግህና እንዴት ብናገርህ ነው የሚገባክ? ስለዚህ ላፕቶፑን መልስልኝ ሌላ ችግር ሳይፈጠር እውነት። እኔ አንዳንዴ የእውነት ብቻችሁ መሆን በጣም ከባድ ነውና ምንም በቃ እንዳትንቀሳቀሱ በዚህም በዛም እንዲም እንዲም ዙሪያችሁ ይታጠርባችኋለና ያንን አጥር ደግሞ እንትን ብላችሁ ለመሄድ እሚዟችሁ ነገሮች አሉና እሱም እሱን ስላወቀ ከጎኔ ማንም እንደሌለ ስለተረዳ፣ ለዛ ነው ዝም ዝም ማለት ዝም ተባለ በቃ እና አንቺ ችግር ሽንፍቺ እኛ በትዳር መካከል አንገባም፣ ነገር ስትታረቁ ምናምን የሚል እንትን ስላለ ፍራቻ ስላለ ስለዚህ ሁሉም ጥግ ጥጉን ይዞ ተቀመጠ። እኔ ብቻዬን ቀረሁኝ። ስለዚህ ምንም አታመጣም ማንም የላትም ብሎ ነው እንደፈለገ የሆነ ያለው ማለት ነውና እንግዲህ እኔ እውነት። በተደጋጋሚ በሰዋስ ደውያለው እኔም ደውያለው። ከወሰደ በኋላ አያነሳም። ቻናሌ ለምንድን ነው እንዲህ የምታደርገው ብዬ ቴክስት ጻፍኩለት፣ ሊመልስልኛል። በጣም ደግሞ የንቀቱ ንቀት ስልክ ሲደወል አያነሳም፣ እሱ ሲፈልግ ግን እንዲነሳለት እንዲመለስለት ይፈልጋል። እኔ ስፈልገውና እኔ ማናገር በምፈልግ ሰዓት ግን ስልኩን ብሎክ ያደርገኛል ጭራሽ ማለት ነውና እባክህን። እባክህን እባክን ሌላ ጣጣ ውስጥ አትታስገባኝ። እባክን ለልጄ እንኖርበት በቃ እኔ እንድሞት ራሴን እንዳጠፋ ራሴን እንድሰቅል አታድርገኝ። በቃ የምር እኔ ለልጄ አስፈልገዋለሁ። ልጄ ያላናት ፍቅር ማደግ የለበትም ወይ? በእንጀራ እናት ልታሳድገው ነው? እንደምን አለበት። ታደርገዋል አታደርገውም እኮ አይባልም፣ ግን እንጀራናት እንደናት አትሆንለትም። ስለዚህ እባክህን ቢያንስ ለልጅ ስትል እኔን ተወኝ፣ በቃ ተወኝ፣ ከህይወቴ ውጣ። በቃ እንደፈለክ ሁን፣ ግን አትድረስብኝ። አልደርስብህም፣ በቃ እንዴ። እና ይሄን ነው ለማለት የመጣሁት ውዶችዬ። እንግዲህ በተቻላችሁት መጠን ኮመንት ያነባል ብዬ ተስፋ አደርጋለሁ። ኮመንት ላይ እናንተም ማለት አላቅም ጻፉለት። የምታውቁት የምትቀርቡት፣ ስልኩን የምታቁ ደሞ ደውሉለትና እናግሩት። የምር ይመልስልኝ። እኔ በቃ ዩቲዩብን ይመልስ፣ ላፕቶፕን ይመልስልኝ። እንዴ ብዙ ነገር ነው የወሰደው። የእውነት ብዙ ነገር። ለማንኛውም ይህንን ለማለት አክል ነው የመጣሁት ውዶችዬ ስለነበረን ጊዜ እጅግ ከልብ አመሰግናለሁ። እንግዲህ ቻናል ይሄ ካልተወሰደ ዛሬ ካልወሰደው ተመልሼ እመጣለሁ። ከወሰደው ደግሞ በምን ቻናል እመጣለሁ? ሌላ ደግሞ ሌላ ጊዜ እኮ ለመጠባበቅ ምናምን ብዬ የምከፍታቸው ቻናሎች ትናንሽ ቻናሎች ምናምን ይኖራሉ፣ እንዳለ ላፕቶፕ ላይ ስለሆነ እሱ ጋር ነው ያለው። ስለዚህ መቀየር ምናምን አልችልም። ወይኔ ምስራቅ፣ እውነት እኔ ያንተ መጫወቻ ልሁን እንደዚህ? ለማንኛውም አላለቅስም። በጣም ወዳቸዋለሁ። ደህና ሁኑ። በባይ